ወይ ማለት ቆይ ግን ምሳሌ ለምድ መታጠይቀኝ ስ ሃይቲ እዚህ ታስሬ ስትቆይ ታመምሽ መሰለኝ። ይሄ ፍርሃታ፣ ዝናን አስይዛለሁ ብላ ለራሷ ተይዛ ወድቃ ተገኝታለች ማለት ነው። እንግዲህ ዝናና መድበለ እሷን ወዳለችበት ቦታ ሲሄዱ ተኝታለች፣ ራሷን ስታ ማለት ነው። ይሄም እንግዲህ የተፈጠረው ሞገስ ነቅቶባታል ማለት ነው። ስልክ እያወራ ቢሆንም እሷ የምታደርገው ነገሮች ሁሉ በጥንቃቄ የተሞሉ አይደለም ነበርና እያየ ነበረ። እሱ ሊጎርሶ ዳፎ ሲሄድም ፈገግ እያለች እንደ ጉረስ የማለት አክል ነበር የቀራት በምልክት ማለት ነውና፣ እሱ ግን ያንን መግብ መልሶ ለእሷ ለራሷ አጉርሷት በይሆልሽ፣ ሒሳብ ተከፈለ ውሰጁ ለቃቃሚ በማለት አፍንጫ ላይ ወርውሮ ሄዷል ማለት ነው። በመጨረሻም እንግዲህ መድብል ወንድሜን ታላገኘ ወደኋላ አልመለስም በማለት እንግዲህ ዝናን እየተጋፈጠው ይገኛል ማለት ነው። እንደዚሁም እንግዲህ ሞገስም ምናልባት ለመወዳት ልጅ ስል ወደኋላ ልሸሽ እችላለሁ እንጂ አንተን ችግር ላይ አልተወክም እያለው ይገኛል። መድብልም መድብልም አዎ እንድትተወኝ አልፈልግም በማለት እያለ ይገኛል። ና ኤፍራታ እንግዲህ ራሷን ስታ ለተወሰኑ ሰዓታቶች ቆይታለች ማለት ነው። ነገር ግን ይሄ ቅድስት ስለዚህ ምንም የምታውቀው ነገር የለምና በጣም ግራ እያጋባት ነበረ። ምሳሌ ድራማ እንግዲህ ብሩክን ለማግኘት ሲባል ብዙ መስዋዕት እየተከፈለ ያለበት ድራማ ነው። ሰላም ጤና ይስጠልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ በዝት ትረፍ ይበልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሀሳብ አስተያየታችሁ እንድሰጡ እያልኩኝ በአክብሮት ጠይቃለኝ። እንግዲህ ምሳሌ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። ወንድምነት፣ ጓደኝነት እንደዚሁም ብዙ ነገሮችን በማህበራው ማህበረሰብን እየወከለ ነው ብዬ ያስባለው እንደኔ አስተያየት ማለት ነው። እንግዲህ ወንድምም ወንድም ነው፣ ጓደኛም ጓደኛ ነው። መጥፎ ጓደኛውም አለ፣ ጥሩ ጓደኛውም አለ ማለት ነው። እና እንግዲህ እዚጋ ብሩክ ጠፍቷል ቶችን አስቆጥሯል። ነገር ግን ብሩክን ለማግኘት ነው እንግዲህ ዛሬ ሞገስና መድብል ብዙ ዋጋ እየከፈሉ ነው ያሉትና እሱም እንግዲህ መሀሌትን አስራዋት ለቀናት ቆይታለች ማለት ነው። ቢሆንም እሷ ብትታሰርም የእሷ እጅና እግሯ መታሰር፣ የእሷ መጥፋት እንግዲህ ለዝና ጥያቄ ሆኖበታል ማለት ነው። የት ነው የሄደችው ምንድነው የሆነችው የሚል በጣም ጥያቄ ሆኖበታል። ግን ምንም ፍንጭ ሊያገኝ አልቻለም። ይሄ ነገር ኢፍራታም ምንም የምታውቀው ነገር የለምና እሱም ቢጠይቃት እሷ ምንም አይነት መልስ ልሰጠው አልቻለችም። ነገር ግን መድብልና ዝና እህትሽን ማግኘት ትፈለግሽ እኛ ምንልሽ ሁሉ አብረሽን ልታደርጊ ይገባሻል፣ ተባበሪን በማለት ብሏት ነበር። እሷም እሺ ምንድን ነው የምተባበራችሁ በማለት እንግዲህ እሺ ብላቸዋለች፣ የጠየቋትን እሱም እንግዲህ ዝናን እኛ የምንቀጥረው ቦታ ናትዩ፣ እና እዛ ምግብ እንዲያዝ ታደርጊውና ያዘዘው ምግብ ውስጥ የሰጠውሽን መድኃኒት ጣል ታደርጊበታለሽ። ምንም የጎንዮሽ ጉዳት የለውም። እንቅልፍ ብቻ ነው የሚጥልበት። እሱ ሲተኛ እኛ ግን ይዘነው እንሂድና እናስረውና እንጠይቋለን ያለውን ነገር በማለት ነበር የተባለው። እሷም እንግዲህ እንደተባለችው ለማድረግ ሄዳ ነበረ። ምግብ እየበሉ እያሉ ቴክስት አድርጋለት እንግዲህ እጇ እየተንቀጠቀጠ ለመድብል ቴክስት እያደረገች ነበረ። ዝና ግን ይሄ ነገር በጣም ጥርጣሬ አድሮበታለች። እቺ ልጅ ምንድነው የምታደርገው? ስልኳ ወደ ስራው ሾጉጣ እያለ እንግዲህ ምንድነው ስልክ ምትጎረገሪው? ምግብ አይደል እንዴዚ ጌት ተቀረበ አትበይም? እንደ ምግቡን ብላተም። አይ ፍቅረኛ ይኮ ቴክስት አድርጎልኝ ለሱ የመለስኩለት ነው በ ማለት ነበር ያለችው። ና እንግዲህ ፍቅረኛ ሽለካ ፍቅረኛ አለሽ እንዴ እና ፍቅረኛት አለሽ ለዛሽ ለቆሞ ቀረተሽ መሀሌት ለምንድ ነው ያልፈለግሽላት? በማለት ነበር ያላት ና እሷም ችግር የለውም ፈልግላት አለው ነበር ያለችው። ነገር ግን አሁንም ስልኳን ቴክስት እያደረገኝ ነው የምትገኘው ጉልበቷ ላይ ወደ ጠረጴዛ ስር ደብቃ፣ እሱ ግን እንደውም ይህን ስልክ አምጪው በማለት ምንጭቅ አርግቶ ነበር የተቀበላትን ማለት ነው። እንግዲህ ወዲያውኑ ቴክስቱ ለመድብል ገብቶለታል። እንግዲህ ሰርተዋል መጥቷል ብላ ቴክስት አድርጋለት ነበረ። እሱም በዛ መሰረት እንግዲህ አሁን ሲስተም መፍጠር አለብን እሱም ደውዬበት ዘና ላይ እሱ እንዲበሳጭ አድርገዋለሁ። እሱ ስልክ እያወራኝ ሲበሳጭ፣ ቃጠገቧ ሲነሳ እሷ ቶሎ ብላ ምግብ ውስጥ ትጨምርበታለች የሰጠዋትን መድኒት ነበር ያለውና እውነትም ደውሎለት ትእዛን እያወራው እያበሳጨው ነበረ። ስለዚህ ማንህ አንተ ብለው መድብል ነኝ እንዴት ይህንን ድምጽ አታቀውም? ሲለው አንተ ማን ስሎንክ ነው በድምጽህ ማቀህ ነበር ብሎ ይመለሰለት ማለት ነው ዝናም። እሱም እንግዲህ እንዴ ረሳህኝ እንዴ ባለፈው እኮ አንደ ባልልኩ ክኔ ነኝ፣ ዛሬም ለአንደ ባልልክ ፈልጋለሁ፣ ልረግጥህ ፈልጋለሁ ነበር ያለው ና ባለፈውን የረሳው ልክ መሰለህ እንዲ ያረሳውን ለህም ቀን ጠበቀ እንጂ እያለው ይገኛል ዝናም ማለት ነው። ነገር ግን ጸብ ከፈለግ አሁነ መምጣት ትችላለህን ያለው ስለዚህ ነገር ግን መጀመሪያ አስቀድመ የህክምና መድኃኒት የህክምና ብር ልታዘጋጅ ይገባል። ችግር የለውም ለሷት አትቸገር ነበር ያለው ዝናም። ና እሱ ብቻ የለም የአጥሚትም የሚሆን አጃም መዘጋጀት አለበት። ምናልባት ልሰባበረ ስለምችል ነበር ያለው ና እንግዲህ እሱም ያለህበት ቦታ ነገረኝ፣ አሁን መጣለህ አለው ነበር ያለውዝ ና ያን ጊዜ እንግዲህ እሱ ፊቱን አዙሮ እያወራ ያለ መስሏት መድኃኒቱን ከቦርሳው አውጥታ ምግቡ ላይ እየጨመረች ነበር። ና ነገር ግን አይጧታል ማለት ነው። እሱ እያወራም ቢሆነ ቴንሽኑ ሙሉ በሙሉ ምግቡ ላይ እሷ ያደረገችውን አይቷል። እሷ ግን እሱ አላየም ብላ ነው እንግዲህ። ብላ በማለት እንግዲህ መጀመሪያ ለራሷ እየበላች ነበር ከራሷ ፊት፣ እሱ ግን የጠቀለለውን እንደ መጉረስ አደረገ ና፣ መልሶ ለራሷን ያጎርሳት ነቃሽ ነው የኔን ጉርሻ ባይቃጠል ባይና ጎረሽ ያሁኑ ነው ብሎ እንግዲህ በግዴታ ነው ጠቅልሎ ያጎረሳት ማለት ነው። አጉርሶኳን እኳን አልተዋትም፣ አላምጣ እስከምትውጥ ድረስ ዋጪ እንጂ እያለ እየጨወባት ነበር ማለት ነው። ኤፍራቷም እንግዲህ ለራሷ ጥንቃቄ የተሞላ ነገር አይደለም ያደረገችው፣ ዋጋ አስከፍሏታል። ነገር ግን ያንን እንደ ጎረሰች ሂሳብ ውጉር አርግቶለ ከተረፈ ውሰጂው አንቺ ለቃቃሚ በማለት ነበረ በተቀመጠችበት ትቷት ሄደውና ነገር ግን ዝና ስልኳን ሲሞክር መድብል ስልኳን ሲሞክር አይሰራምና፣ አችልጅ ምን ሆና ነው በማለት እንግዲህ በቃ ራሳቸውን ስተው ይሆናል በማለት እነሱ ወዳሉበት ሲሄዱ ብቻዋን ጠረጴዛ ላይ ተዘረራ አግኝቷታል ማለት ነው። በቃ ይሄ ሰውዬ ነቃብን ማለት ነው። ይሄ ያውሬ ሰውዬ ግን ምን አይነት ሰው ነው? በቃ ነቅቶብን ለራሱ አብልቷት ሄደ፣ በማለት እንግዲህ እሷን ቢቀሰቅሷ ልትነቃላቸው አልቻለችም። ወደ ቤትም ወስዷት እንግዲህ ውሃ ረጭ ተውባት ከብዙ ቆይታ በኋላ ነቅታለች ማለት ነው። እሱም እንግዲህ ምንድነው የተፈጠረው ሲሏትም፣ አጎረሰኝ፣ በግዴታ አጎረሰኝ እኮ ታልጎረሽ አለኝ በማለት ነው እንግዲህ የመለሰችላቸው። እሱም እኮ ተጠንቀቂ ብዬሽ ነበር እ እንዴት እንደዚህ ታደርጊያለሽ በማለትም እንግዲህ ልጮባትን ሞክሮ ነበር መድብል ማለት ነው። ነገር ግን ይሄ ሜሽን አልተሳካም። ማህሌት ግዴታ ልትተባበረን ይገባል። ስለዚህ ከዚህ ቤት መውጣት ተፈለሽ እኔ ወንድሜን ማግኘት አለብኝ። አንቺ ወንድሜን እኮ ብዙ ጊዜ አቅፈሹ ተኝተሻል። ባለቤትሽ ነበር እኮ አንቺ ምን አይነት እርኩስ ነሽ? በማለት ነበር ያላትና እሷም እለቀቁኝና ወንድማችሁን በራሳችሁ መንገድ ፈልጉ ነበር ያላችሁ። ነገር ግን ግዴታሽ ነው ቀጥ ብለሽ ሞገ የዝና ቤት ትወስጅኛለሽ ነበር ያላት እና እሷ፣ እኔ ለምንድነው ዝና ቤት መወስዳችሁ? ሚስቱ ቤቱን ታቃለች፣ ሞገስ ቤቱን ያቃል፣ እንደዚሁም ደግሞ ዳጣም እኮ ቤቱን ታቃለች። እነሱ ይውሰዱክ እንጂ ነበር ያለችው። እነሱ አይደሉም የሚወስደኝ አንቺ ነሽ፣ ፊት ፊት እየመራሽኝ ቤቱ ምትወስጅ ነበር ያላት። አይ፣ በፍጹም እናንተ ብትገሉኝ ይሻለኛል። እኔ ሞቴን እመርጣለሁ እንጂ አላሳያችሁም፣ በፍጹም የእሱን ቤት ነው ያለችው። ምን ስለሆንሽ ስላት፣ ግደሉኝ፣ ልገሉኝ ተፈለጋችሁ፣ ግደሉኝ፣ ሞቴን እኔ መቃብሬ ላይ ሐውልት እንዲሰራልኝ እፈልጋለሁ። ዝና ገደለኝ ማለት ደግሞ አይደለም ሐውልት ሊሰራልኝ አልቀበረም። እንኳን እናንተ ብትገሉኝ ግን ሐውልትም ሊሰራልኝ ይችላል፣ አበባም ሊደረደርልኝ ይችላል መቃብሬ ላይ ነበር ያለችውና እንግን የምናባሽ ሞት ነው የምታወሪው ነበር ያለት። እሷ እኔ ዝና ይገለኛል፣ አሟሙቴም የከፋ ነው የሚሆነው። እናንተ ዝናን ይዛችሁ አትይዙትም፣ አጠገቡ እየደረሳችሁ ትመለሳላችሁ። ስለዚህ እኔ ላይ ትልቅ እርምጃ ሊወስድብኝ ይችላለሁ ይችላል ስለሆነ ሞቴን እመርጣለሁ ብላ እንግዲህ እምቢ ብላለ። እንግዲህ እንደምንመለከተው ከሆነ ዝና በጣም ከባድና ኃይለኛ ሰው እንደዚህም በወንጀሎች ውስጥ የጨቀየ ሰው ነው። ነገር ግን አሁንም እንግዲህ ሞገዘም የታሰረችበት ቦታ የሄደ አንቺ አውሬ ልትተባበሪን ይገባል። ይሄንን ዝናብ የሚባል ሰው እየስ ከምንይዝ እያለች ነበረ። እሷም እንግዲህ አንተም ጨከንክብኝ አብረህኝ እንዳልተኛህ ነበር ያለችው ና እሷም እሱም ታይሆን ያላት፣ እሱን እንድታወሪው አልፈልግም፣ እሱ ድሮ ኗ አሳስተሽ ነው ያላት። እኔነኝ አሳስችግ አብረን ተኝተን ብዙ ፍቅር አልሰራንም፣ ብዙ ነገሮች አብረን አላሳለፍንም ነበር ያለችው ና እሱን አሁን፣ እሱን የጠየቀሽ የለም አሁን ግን የሰው ደም በጅሽ አለብሽ፣ ብዙ በወንጀል ውስጥ የጨቀየ ሴትዮ፣ አንቺ የዚህ ምስኪን ልጅ ደም በጅሽ ላይ አለብሽ፣ ልትተባበሪን ይገባል ብሏት ነው እንግዲህ ትቷት ሄደው። ና እሷም ለሁለት እየተመላለሳችሁ መተጨቀጭቆኝ እኔ ምን አገባኝ ነበር ያለችው። እሱም እንግዲህ ያገባሻል ብሏት ነው ትቷት ሄደው ና እንግዲህ ሞገስ በራሱ በኩል የሆነ አንድ ሀሳብ አምጥቶለት ለመድበል እሱም እንግዲህ አጭን መንገድ ነው እሱን ማስያዝ የምንችልበት፣ ወይም ደግሞ ተንበርክኮ እግራችን ላይ እንዲወርቅ የምናደርግበት መንገድ አንድ መንገድ ነው ያለው። እሱም እንግዲህ ወንጀለኛ እንደሆነ ለራሱ እንነግረዋለን። ስለዛ ወንጀሌ እንዳይጋለጥብኝ ብሎ መጥቶ እግራችን ላይ ሊወርቅ ይችላል። ነገር ግን በዚህ በኩል ካልተቻለ ለፖሊስ እናመለክታለን በማለት ነው ያለው። እንግዲህ እሱም ይሄ ሀሳብ በቃ ጥሩ ሀሳብ ነው በማለት ሀሳቡን ተስማምቶ ቆል መድብልም ማለት ነው ምክንያቱም ይሄ ሰውዬ እየሰራ ያለው ስራ ጥሩ ስራ አይደለም። ምክንያቱም ህግም ታወቀ ደግሞ ለህግ ይቀርባል። መንግስት ያለበት አገር ውስጥ ነው ያለው ስለሆነ እና ይሄን ነገር እንዳይወጣበት ለህግ እንዳይታሰር ከፈለገ እግራችን ላይ ይወድቃል። የወንድሜ ደም በሱ ላይ ነው ያለው፣ ወንድሜ የት እንደሄደ እሱ ያውቃል፣ የሱ እጅ አለበት በማለት እያለ ይገኛል ማለት ነው መድብልም እውነት ነው። ብሩክ የት እንዳለ ምን ውስጥ እንዳለ ሁሉን ነገር ጠንቅቆ የሚያውቀው መድብል ነው ማለት ነውና ምክንያቱም ከብዙ ሰዎች ጋር ንክኪ ያለው በዚህ መንገድ ግን አሁን ባመጣ ነው መንገድ ወንድሜ ካልተገኘ አለቃቸውም ሁላቸውንም ነው ከነ ግብረ አበሮቻቸው እማጠፋቸው በማለት ነው ያለው መድብል ማለት ነው ቆርጧል እኔ ምንም ተስፋ የለኝም የምኖርለትም የለም እኖራለሁን ብዬም አላስብም ወንድሜ ካላገኘው ስለዚህ ሁላቸውንም ከጀርባ አጥንታቸው አንስቼ ጨፍጨፍጨፍያቸው ነው እንግዲህ የሚሞተው ከሞትኩም ነው እያለ የሚገኘውና እንግዲህ መድብል ጭፍጨፋም አያደርስም ብሩክ ይገኛል እያልን እያል ነው እኛ እንግዲህ የምሳሌ ድራማ ተከታታዮች ማለት ነው። እንግዲህ እሱን በመደወል እንዲመጣ ጠይቆታል። ወደ እነሱ ጋር እንዲመጣ ማለት ነው። እንግዲህ ዳጣም ሉላን ጠብቂያት አብረሻቱኝ አጫውቻት ብሎ ቢሄድ ሞገስ ካጠገቧ ሉላን ይዛወታ ወታ መንገድ ላይ ይዛት እየሄደች ነበረ። ግን ውስጣቸው በጣም ፍራቻ አለ። በሚራመዱት በእያንዳንዱ እርምጃቸው ውስጥ ፍራቻ አለና እየፈሩ ናቸው። እኔ ሰውዬ እንዳይመጣብን እያለች ነበረ። ሉላም እንግዲህ ዳጣም እኔ ጠብቅሻለሁ፣ እኔ እኮ ከሞገስ በልጣለሁ እያለቻት ነበር። ባሌን እያሳነሽብኝ መሆኑን ውስጥ ላት አይ አይደለም፣ ዝና ከመጣ እኔ እፋለሟለሁ። አትፍሬ፣ ችግር የለውም። እንዴ ሞገስ እኮ ጠብቅያት ነው ብሎኝ ካጠገብ ሄደው ነበር ያለች። እሱ ጠብቅያት ስላለች ነው አሁን ዘሽኝ የወጣሽና በመንገድ ላይ የምትሄጂው ነበር ያለቻት። እንግዲህ ሉላ እሷም እንግዲህ አትፍሬ፣ እኔ ያለሁልሽ እያለቻት ግን በመሀል ዝና መጣ ብላ አስደነገጠቻት ማለት ነው። እሷም እውነት መስሏት እንግዲህ በመ እንግዲህ ተንበርካ ነበር ወደና ላይ እውነት መስሏት ማለት ና ውድቅ ብላ ነበር የተንበረከከችው እውነት መስሏት ማለት ነው። አይክልል ለምሷ እኛ ራሱ እንፈራለን፣ ለሉላ ማለት ነው ዝናጅ ተገባች ያለው ሁኔታ ከባድ ነው የሚሆነው ነገር ግን እሷ በጣም ስትደነግጥ፣ አረ እየቀለልኩሽ ነው እንዲ አንቺ ይናሉ እንዲ የምትፈሩ ስትላት፣ እንዲ ለምንድ ነው ማልፈራው፣ በህይወቴ እኮ እየፈረድሽብኝ ነው ምን ማለትሽ ነው ነበር ያለቻት እሷ ማለት ነው። በቃ እየቀለልኩሽ ነው ሁለተኛ እንደዚህ ያለልሽም ስትላት፣ እንግዲህ ወደ ቤቴ እዘሽን ተመለሽ አሁኑ ነው ያለቻት። ምክንያቱም ወደ ውጭ መውጣታቸውን ቢሰማ ሞገስ ራሱ ሊቆጣቸው ይችላል ማለት ነው። ዝናም ደግሞ ቢያገኛቸው ሌላ ችግር ውስጥ ነው የሚገቡት። ዝና አሁን እንግዲህ ዋናው እየተጣጣረበስ ያለው አሁን ሉላን ለማግኘት ነው። ሉላም ደግሞ ስትወጣ እሱን ፈንክተው ደብድበውን የወጣችው ድጋሚ እጁ ላይ ተገባች። በህይወቷ መፍረን ነው ሉ ለበሶች ገባች ማለት ሁሉም ነገር ከባድ ነው የሚሆነው ማለት ነው። እና እንደዚሁም ደግሞ ሞገስም ተደስቻለሁ፣ የማፈቅራትን የመወዳትን ልጅ አግኝቻለሁ ብሎ ተደስቶ ሳይጨርስ እንግዲህ ድጋሚ በሞገስ ማልቀስ የለበትም። እሷም ደግሞ በዝናጅ መግባት የለባትም ማለት ነው። ነገር ግን መድብል ለዝና ደውሎለት እንግዲህ እንዲመጣ እንዲገናኙ ብለውታል። ነገር ግን ሲደውልለትም ምናልባት ስመጣ ፊቴ ስደርስ አይፊቴን ስታየኘው ነቀዝቀዝ ያለ ንግግር ልናገር እችላለሁ፣ ያኔ እጅ ልሰጥ ትችላለህ። ነገር ግን እንደመጣ ብዙ ውሳኔ ለመውሰድ አትችክል፣ ለማማታትም አትችክል፣ ራስን ተቆጣጥረህና ስሜታዊ እንዳትሆን ያለው። ነገር ግን የኔ የተረጋጋ ንግግሬ አንተን አደጋ ላይ ልጥለህ ስለሚችል ስለዚህ ብንነጋገር ነው የሚሻለው ብሎ ይኖሩታል እሱም እንግዲህ ያዙ ይልቃቆኝ እያለ እየመጣ ነው። ዝናና መድብል እንግዲህ ሊጋፈጡ ነው። ሞገስም አብሮት ነው ያለው። ሞገስም እንግዲህ አለቀውም ብለዋል። እንግዲህ ፋለማሉ ማለት ነው። በቀጣይ ቪዲዮ ምን አዲስ አለ ይዤላችሁ መጣለሁ። እስከዛ ድረስ ደርሰንብቱልኝ